በፊት ነበር እንጂ መጥኖ መደገስ፣ አሁን ምን ያደርጋል ድስት ጥሎ ማልቀስ ይባላል። አሰላሙ አሌይኩም ወረሕመቱላሂ ወበረከቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። ባላችሁበት ያለ ሰላም፣ ራህመት፣ እዝነት፣ ረዴት ሁሉ ነገር አይለያችሁ። እንደዚሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። በጣም ነው የማመሰግነው የኔ እንቁዎች፣ ማለት ነው ለእናንተ ቃላቶች የለኝም ለምትሰጡኝ መልካም መልካም ኮሜንቶች፣ ለምትሰጡኝ እኔ ቀጣይ በጥሩ ሁኔታ እንድቀርብ ለምትደግፉኝ ህት ወንድሞች ከልብ ነው የማመሰግነው እና ዛሬ ደግሞ የመጣሁት ያው ፋሚሊ የሴቶች ጠበቃነች። እናም የሴትን ልብ አትስበር በሚል ነው ማለት ነው። በአሁኑ ሰዓት ላይ ወንድ ወንድሞቻችን ወይም ደግሞ ወንዶች ሴትን በቃ የልባቸውን እየሰበሩ እንደ አዋቂነት እንደ ትልቅነት እንደ ብልሃትነት እንዴት አድርገው እየተመለከቱት እንደሆነ አይ ዶንት ኖ እና ለነሱ ነው የቀረብኩት እያላችሁ የመጣሁት እና ሁላችሁም እስከ መጨረሻው ድረስ እንድታዳምጡኝ በትህትና እጠይቃለሁኝ። እንደዚህ ስል ያው ሁሉንም ወንዶችን እንደማያካትት ታውቃላችሁ እንደዚሁም ሴት እህቶቻችንም ደግሞ እናንተንም ይመለከታል። እናንተንም ደግሞ ሁላችሁንም እንደማይመለከት ከዚሁ አሳስባችኋለሁ ማለት ነው። በአሁኑ ሰዓት ላይ የብዙ እህቶቻችን እውነት ከተወራ የብዙ ሴቶቻችን ወይም የብዙ እህቶቻችን ልባቸው እየተሰበረ ነው ማለት ይቻላል በምን በታማኝ በሚያምኑት ባሎቻቸው በሚያምኑት ወንድሞቻቸው ማለት ነው ምክንያቱም የትዳር አጋሪያቸው ማለት ነው እና ብዙዎቻቸው ልባቸው ተሰብሯል ማለት ይቻላል እውነት ነው ከአንድ ሁለት ከሁለት ሶስት የወለዱ እህቶቼ ትዳሬ ቤቴ ለወደፊት ለልጆቼ ብለው እኛ ሴቶች ታውቃላችሁ ጡት እንጂ ልብ የለንም የሚባል አባባል አንዳንድ ጊዜ እውነት ነው ማለትም ይቻላል ማለት ነው ብዙ ነገር ብዙ ውጣ ውረድን ብዙ መከራ አብረው ካሳለፉ በኋላ ጥሩ ደረጃ ላይ በሚደርሱ ሰዓት ወንዶች ወላሂ በጣም የሚገርመው የሚያጅበው ነገር በቃ ልባቸውን ስብር የሚያደርጉት ማለት ነው። ባሌ ሚስት የለኝም ምንም የለኝም ይላል። ያቺኛዋን እህቴን ይጠብሳታል። ከዛች ጋር ህይወት ይጀምራል። እቺ በፊቱ ስሰማ በቃ እውነት ነው ወይ ብላ እንደዚህ ስትይዘው በቃ እንደማያምንላት እንደማያምኑ ብዙ እህቶቻችን የተጎዱ እህቶች አሉ ማለት ይቻላል። እኔ ግን ለምንድን ነው እንደዚህስ የምታደርጉት? አንደኛ ሁላችንም እኛ ሙስሊሞች አቅሙ ከፈቀደ አንድ ወንድ ልጅ እስከ አራት ማስተዳደር እንደሚችል ሁላችንም የምናውቀው። ምን ማለት ነው የምናውቀው ነው? ሁሉን ነገር እኩል አድርጎ እስከሆነ ማስተዳደር አቅሙ ካለው ጥያቄም የለው ማለት ነው። ምክንያቱም ሁላችንም የምናውቀው ነው ማለት ነው።

ወንዶች አሉ። እኔ አስረግጬ ነው የምነግራቸው። ፈቃደኛ ቢሆኑ ግን ቃላቸውን ኢንተርቪው ባደርጋቸው ጥሩ ነበር። ግን ደስተኛ ስላልሆኑ እኔ ለሁላችንም ትምህርት ይሆናል በሚል ይዤላችኋለሁ። ይዤ ቀርብ ያለሁ ማለት ነው። አንደኛ እኛም ሴቶች ደግሞ እውነት በቃ መረዳት አለብን። መረዳት ስላችሁ ከላስ እኔ እንደዚህ እየተቸገርኩ እንደዚህ ልጆቹን ማሳደግ እንዳልቻለች እንደዚህ እየተጎዳች ሌላ ህቴጋ ላይ ቢቀጥል ብላ ማንም ሴት አይደለም። እንደዚህ በእንዲህ ሁኔታና ሁሉን ነገር አሟልቶ አቅሙ ከፈቀደ እኛ ሴቶች ባሎቻችን ለሌላ መዳር ይሄ የታወቀ ነው። በቃ እሺ እንደማንል ማለት ነው። ኦፍኮርስ ይሄ ኢላ አንዳንድ ሲቀር ማለት ነው። እና ብዙም የብዙዎቻችን ምርጫ እሺ አለል እሺ እንደማንል የታወቅና ሴቶች ማለት ይቻላል ማለት ነው። ግን አሉ ደግሞ አንዳንዱ እኔ አቅሙ ከቻለ ሁሉን ነገር ካሟላልን ኖ ፕሮብሌም ብለው የሚቀጥሉ አሉ ማለት ነው። እነዚያ ነው አላህ ይጨምርላቸው። እኔ በጣም ግርም የሚለኝ ወንዶችዬ፣ ኢንሻላህ ሊደርሳችሁ ይችላል በጊዜ ብዛት፣ አንድ ወንድማችን ጋር ሊደርስ ይችላል። እናንተም ባቅማችሁ ደግሞ ሁላችሁ ሼር እንድታደርጉልኝ ውድ የፋሚሊ ቤተሰቦች በትህትና ጠይቃለሁ ማለት ነው። አንድ ወንድ ልጅ እህትህን እንደዚህ ቢያደርጋት እንዴት እንደሚሰማህ ሁሉ የልጆችህን እናትስ ለምን እንደዚህ ማድረግ መረጥክ? አሁንም ልክ እንደ ፋሽን በሶሻል ሚዲያ እንደ ፋሽን እየታየ ያለው ካረገዘች በኋላ በቃ እንደ ጌም የሚጫወቱ ወንዶች አሉ። ይተቅላ አላህን እንፍራ። የአንተ ልጅ በሆዷ ይዛ አንተ ደግሞ ሌላ ጋር ምንም ነገር እንደለለኝ እንደለለ ካስመሰለ ከዛች ጋር ላይቭ የምቀጥሉ ወንዶች እውነቴን ነው የምነግራችሁ። አላህን ልንፈራ ይገባል ማለት ነው። ለዚችኛዋ እኮ ምንም ነገር እንኳን ሊያስተዳድራትና የቤት ኪራይ መክፈል ያቃተ ወንድ ልጅ ከዛችኛዋ ጋር በደካማ ጎኗ ይገባና ከላስ ጣብ ያደርጋታል በፍቅር እዚህ ላይ ደግሞ እኛ ሴቶች ማለት ነው እውነት እኛም ላይ ችግር አለ ማለት ይቻላል እነሱ ላይ ምችት አይደለም እንደነገርኳችሁ አንዳንድ እህቶች የምንታለላለን። መንቃት ይኖርብናል። አንድ ሰው ሚስት አለኝ እያ ሳይኖር እያለው የለኝም እያለ ከዝች ጋር ጥቅም ብችት ከዝች ጋር ችላኝ እንድትኖር ብችት ብሎ የሚመጡ ወንዶችን በቃ እኛ ሴቶች መንቃት አለብን። እውነት አንዳንዴ እኮ የዋህነቱን የሚያበዙ እህቶች አሉ። ራሳችን በራሳችን እጅ የምንጠቃ ለጊዜ ፍቅር ነው ፍቅር እውር ነው ይባላል እንዳባባል እና እዛ ላይ ከማድረስ በፊት ግን ልናገናስብ ይሄ ሰው እውነት ለትዳር ነው የመጣው እውነት ገንዘቤን ፈልጎ ነው ብለን ልናጣራ ይገባል ማለት ነው።